ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረሳል። አርእስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። ከአዳማ ወደ ባሌ ጉዞ ላይ በነበሩ የጭነት ተሽከርካሪዎች ላይ ከባድ ዝርፊያ እንደተፈጸመባቸው ተገልጿል። ዝርዝር አለ። የኦሮሚያ ፌዴራልስ ኮንግረስ ኦፌኮ አመራር አቶ ጀዋር መሐመድ የቀድሞ የሰላም ሚኒስቴር ዴታ አቶ ታየደንድ አላ የተላለፈው የሰባት ዓመት ከሁለት ወር እስራት ቀልድና የስሙላ ፍርድ ሲሉ አጣጥለውታል። ትሰሙታላችሁ። የእንግሊዝ የውጭ ጉዳይ ሚኒስቴር ትላንት ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ ሐዋሳ ከተማ ፈጽሞ እንዳይሄዱ አሳስበዋል። አሜሪካም በተመሳሳይ ወደ ሐዋሳ ብቻ ሳይሆን መላው ወደ ሲዳማ ክልል እንዳይጓዙ አስጠንቅቃለች። በምን ምክንያት ነው? ዝርዝር አለ። ሰክራው የሕክምና ስህተት በፈጸሙ ከአርባ አንድ በላይ የጤና ባለሙያዎች የሙያ ፈቃድ ተሰርዟል። ይህ በእንዲህ እንዳለ በግል ሕክምና ቤቶች የሚያስከፍሉት ክፍያ ህዝቡን እያማረረ መሆኑም ተገልጿል። የምትሰሙት ይሆናል። በሲዳማ ክልል አሮሳ ወረዳ የሚገኘው የማጆ መጀመሪያ ደረጃ ሆስፒታል ከሰራተኞች ክፍያ ጋር በተያያዘ በተፈጠረው ውዝግብ ከትላንትና ምሽት ጀምሮ ሙሉ በሙሉ አገልግሎት መስጠት ማቆሙን የሆስፒታሉ ሰራተኞች ገልጸዋል። የምናሰማችሁ ዝርዝር አለ። የኢትዮጵያ ትምህርት ሚኒስቴር የቻይንኛ ቋንቋ ትምህርትን በሀገሪቱ በሚገኙ ትምህርት ቤቶች በስፋት ለማዳረስ ከቻይና መንግስት ጋር እየመከረ መሆኑን አስታውቋል። ዝርዝር አለ። ለዚህ ቻናል አዲስ የሆናችው ሰብስክራይብ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ እንድታደርጉልን እንጠይቃችኋለን። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድመው ለሚመዘገበው ሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ሺ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 አመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል። ምን ይሄ ብቻ በልዩነት ለሃደም ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። የኢትዮጵያ ትምህርት ሚኒስቴር የቻይና ቋንቋ ትምህርትን በሀገሪቱ በሚገኙ ትምህርት ቤቶች በስፋት ለማዳረስ ከቻይና መንግስት ጋር እየመከረ መሆኑን አስታወቀ። ይህ የተገለጸው የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በቻይና ትምህርት ሚኒስቴር የትምህርትና ቋንቋ ትብብር ማዕከል ዋና ዳይሬክተር ከሆኑት ዩዩን ፈንግ ጋር ባደረጉት ውይይት ነው። የሁለቱ ባለስልጣናት ውይይት በብሪክስ አባል ሀገራት መካከል ያለውን የትምህርት ዘርፍ ትብብር ማጠናከር ላይ ያተኮረ ነው። ሚኒስቴሩ ዩኑ ፈንግ ኢትዮጵያ ለቻይና ያላትን ስትራቴጂካዊ አጋርነት ያወሱ ሲሆን የቻይና ቋንቋ ትምህርት አሁን ካለበት የተወሰኑ ዩኒቨርሲቲዎች ገደብ አልፎ በስፋት እንዲሰጥ ፍላጎት እንዳላቸው ገልጸዋል። ይህ ዜጎች ተጨማሪ ቋንቋዎችን እንዲማሩ እድል ከመስጠቱም በላይ በሁለቱ ህዝቦች መካከል ያለውን ትብብር በእጅጉ ያጠናክራል ብለዋል። ፕሮፌሰር ብርሃኑ ነጋ በበኩላቸው ሚኒስቴሩ የቻይና ቋንቋ ትምህርት ተደራሽነትን ለማስፋፋት ፍላጎት እንዳላቸው አረጋግጠዋል። ሚኒስቴሩ አክለውም ፕሮግራሙ በተወሰኑ ዩኒቨርሲቲዎች ተጀመረ የተጀመረ ቢሆንም አሁን ወደ ሌሎች ተቋማት ማስፋፋት እንደሚያስፈልግ ጠቁመዋል። በተለይም በዚህ የትምህርት ዘመን በሚከፈቱ አምስት አዳዲስ የፌዴራል ሁለተኛ ደረጃ ትምህርት ቤቶች የቻይንኛ ቋንቋ ትምህርት እንዲሰጥ እየታቀደ መሆኑን የገለጹት ፕሮፌሰር ብርሃኑ ለዚህም የሚሆኑ ብቁ መምህራንን ከቻይና እንዲላኩላቸው ድጋፍ መጠየቃቸው ታውቋል። የኦሮሚያ ፌዴራልስ ኮንግረስ ኦፌኮ አመራር አቶ ጃዋር መሐመድ የቀድሞው የሰላም ሚኒስቴር ዴኤታ አቶ ታዬ ደንድ አለ የተላለፈው የሰባት ዓመት ከሁለት ወር እስራት ቀልድና የይስሙላ ፍርድ ነው ሲሉ አጣጥለውታል። የፌዴራሉ ከፍተኛ ፍርድ ቤት ትላንት በዋለው ችሎት አቶ ታየን ፈቃድ የሌለው የጦር መሳሪያ ይዞ በመገኘት ጥፋተኛ በማለት የሰባት ዓመት ከሁለት ወር ጽኑ እስራት መወሰኑ ይታወቃል። አቶ ጀዋር መሐመድ ውሳኔውን አስመልክቶ በሰጡት ጠንካራ አስተያየት አቶ ታየ የተከሰሱበትና የተፈረደባቸው ክላሽንኮቭ ጠመንጃ ሕገ ወጥ አይደለም ሲሉ ተከራክረዋል። እንደ ጅዋር ገለጻ ይህ የጦር መሳሪያ አቶ ታየ በሚኒስትር ዴኤታነት ስልጣን ላይ በነበሩበት ወቅት ለደህንነት ሲባል በመንግሥት የተሰጣቸው እንጂ በሕገ ወጥ ሁለት መንገድ የያዙት አይደለም። ፖሊስ በአቶ ታዬ ቤት አገኘሁት ያለው መሳሪያ ራሱ መንግስት ለጥበቃ የሰጠው ሆኖ ሳለ የይስሙላ ፍርድ ቤት ይህንን እንደ ወንጀል ቆጥሮ የሰባት አመት እስራት መወሰኑ ቀልድ ነው ሲሉ አቶ ጀዋር ቅሬታቸውን ገልጸዋል። የጉዳዩ ዳራ አቶ ታዬ ደንደአ ቀደም ሲል የብልጽግና ፓርቲ ከፍተኛ አመራርና የጠቅላይ ሚኒስቴር ዓብይ አህመድ የቅርብ አጋር የነበሩ ቢሆንም ከመንግስት አቋም ጋር በተፈጠረ ልዩነትና በሰጡት የሰላ ትችት ምክንያት ከኃላፊነታቸው ሰራቸው መነሳታቸው እና መታሰራቸው ይታወሳል። ፍርድ ቤቱ ቀደም ሲል ከነበሩባቸው ከባድ የሽብርና የመንግስት መገልበጥ ሙከራ ክሶች ነጻ ቢላቸውም በጦር መሳሪያ ይዞታ ክሱ ጥፋተኛ ብሏቸዋል። አቶ ጅዋርና ሌሎች የፖለቲካ ተንታኞች ግን ይህ ውሳኔ ፖለቲካዊ መልክ ያለውና ተቃውሟን ለማፈን የተደረገ ነው ሲሉ ተችተውታል። በሲዳማ ክልል አሮራሳ ወረዳ የሚገኘው የማጆ መጀመሪያ ደረጃ ሆስፒታል ከሰራተኞች ክፍያ ጋር በተያያዘ በተፈጠረ ውዝግብ ከትናንት ምሽት ጀምሮ ሙሉ በሙሉ አገልግሎት መስጠት ማቆሙን የሆስፒታሉ ሰራተኞች ለዛበሽ ያስታወቁ። የሆስፒታሉ ሰራተኞች ለዜናው አገልግሎት እንደገለጹት ወርሃዊ ደሞዝ እና የትርፍ ሰዓት ክፍያ ኦቨርታይም ባለመከፈሉ ምክንያት ጥያቄዎቻቸው ለወረዳው አስተዳደር አቅርበው ነበር። ሆኖም የአስተዳደሩ አካላት ጉዳዩ አቅማችን በላይ ነው የፌዴራል መንግስት የእናንተን ደሞዝ ታሳቢ ያደረገ በጀት አለቀቀልንም የሚል ምላሽ ሰጥተዋል። ችግሩ በዚህ ብቻ ለማቆሙን የገለጹት ቅሬታ አቅራቢዎቹ መብታቸውን ለመጠበቅ የሄዱ ሰራተኞች በፖሊስ ማስፈራሪያ እስርና ድብድባን እንደደረሰባቸው ተናግረዋል። የአስተዳደሩ አካላት ሁለተኛ ይህንን ጥያቄ ይዛችሁ እንዳትመጡ፣ ከመጣችሁ ግን እንደምታሰሩ አውቃችሁኑ የሚል ማስጠንቀቂያ እንደሰጧቸው ሰራተኞቹ ጠቁመዋል። በዚህ የተፈጠረው ውጥረትና የደህንነት ስጋት ምክንያት የሕክምና ባለሙያዎችና ሰራተኞች ወደ ስራ መግባት ባለመቻላቸው ሆስፒታሉ ከትላንትና ማታ ጀምሮ ሙሉ በሙሉ አገልግሎት ለማቆም ተገዷ። የሆስፒታሉ መዘጋት በአካባቢው ማህበረሰብ የጤና አገልግሎት ላይ ከፍተኛ ችግር እንዳይፈጠር ስጋት አለ። እስካሁን በጉዳዩ ላይ ከአሮረሳ ወረዳ አስተዳደር የተሰጠ ምላሽ የለ። ሰክረው የሕክምና ስህተት በፈጸሙ ከ41 በላይ የጤና ባለሙያዎች የሙያ ፈቃድ ተሰረዘ። በአዲስ አበባ ከተማ አልኮል ጠጥተውና በቸልተኝነት በፈጸሙት የሕክምና ስህተት ምክንያት ህሙማንን ለሞት ለከፋ አደጋ ከዚያም አለፍ ሲል ለተለያዩ በሽታዎች ያጋለጡ 41 የጤና ባለሙያዎች ላይ እርምጃ መወሰዱን የከተማ አስተዳደሩ ምግብና መድኃኒት ቁጥጥር ባለስልጣን ለአዲስ ሪፖርተር አስታወቀ። ከቀላል እስከ ከፍተኛ ቀዶ ጥገና መደረግ ባልነበረባቸው ታካሚዎች ላይ ስህተት መፈ የፈጸሙን አግባብ የህክምና የጎደለው አገልግሎት ማከናወናቸውንና ምንነታቸው የማይታወቅ መድኃኒቶችን ያል አግባብ በመርፌ መልክ የሰጡ ባለሙያዎች ላይ የሙያ ፈቃድ እንዲሰረዝ መደረጉን ባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር አቶ ገልገሉ ኦልጅራ ተናግረዋል። ዳይሬክተሩ አክለውም በዋናነት ስህተቶቹ የሚፈጸሙት የአልኮል መጠጥ በሚጠጡና ጠጥተው የህክምና አገልግሎት በሚሰጡ ሸልተኛ ባለሙያዎች ነው። ይህም በመሆኑ ታካሚዎች ለሞት ለከፋ አደጋና ለተጓዳኝ በሽታዎች መጋለጣቸውን አመላክተዋል። በተደጋጋሚ ከሚስተዋሉ ስህተቶች ውስጥም አላስፈላጊ ቀዶ ጥገና መደረጉንና ያለ አግባብ የሰውነት ክፍሎች ላይ መድኃኒት በመርፌ መልክ መስጠት እንደሆነ ዳይሬክተሩ አመላክተዋል። በተወሰነ እርምጃዎች መሰረትም ዳግሞ ወደ ሙያ እንዳይመለሱ እንዲሁም የትምህርት ማዕረጋቸውን እንዲነጠቁ መደረጉን አንስተው አንዱ ባለሙያዎች ላይ እርምጃ የተወሰደው ባለፈው ሰባት ወራት ውስጥ ብቻ መሆኑን አስረድተዋል። የችግሩ ገፈት ቅማሾች ለባለስልጣኑ ቅሬታቸውን ካቀረቡ ወዲህ በተለያዩ የሕክምና ዘርፎች አማካኝነት በተውጣጡ ባለሙያዎች ግምገማ ከተረጋገጠ በኋላ እርምጃዎች ተወስደዋል ሲሉ አብራርተዋል።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 የእንግሊዝ የውጭ ጉዳይ ሚኒስቴር ትናንት ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ ሐዋሳ ከተማ ፈጽሞ እንዳይሄዱ አሳሰበ። ወሳኝ ጉዳይ ካላቸው ብቻ ከሐዋሳ 5 ኪሎ ሜትር ርቀት ወደሚገኙ አካባቢዎች መሄድ እንደሚችሉ ገልጿል። የእንግሊዝ መንግስት ይህንን ማስጠንቀቂያ የሰጠው የአሜሪካ መንግስት ያወጣውን ማሳሰቢያ ተከትሎ ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በሰጠው ማስጠንቀቂያ ዜጎቹ በሐዋሳ ከተማ ብቻ ሳይሆን በመላው ሲዳማ ክልል መሄድ እንደሌለባቸው አሳስቧል። ሁለቱ መንግስታት ይህንን አዲስ ማስጠንቀቂያ ያወጡት በሐዋሳ ከተማ ውስጥ ከቀናት በፊት አንድ ግለሰብ በማርበርግ ቫይረስ መያያዙ ይፋ በመሆኑ ነው። ህዳር 23 ቀን 2018 ዓ.ም ማለትም ማክሰኞ ለእረቡ አጥቢያ ከአዳማ ወደ ባሌ ዞን ላይ በነበሩ የጭነት ተሽከርካሪዎች ላይ ከሌሊቱ 9 ሰዓት አካባቢ በዶዶላና አዳባ መሃል ዝርፌ የተፈጸመባቸው ሲሆን የተለያዩ ንብረቶች እንዲሁም ገንዘብ ተወስዶባቸዋል። ከዚህ ባለፈም በያዙት መሳሪያ በማስገደድና በማስፈራራት ከየአካውንታቸው ሳይቀር ገንዘብ እንደተወሰደባቸው ምንጮቻችን ገልጸውልናል። መኪና ውስጥ ከነበሩ አራት ስልኮችንና ከሹፌሩ 130 ሺ ብር በካሽ እንዲሁም በማስገደድ ከአካውንቱ 50 ሺ ብር ወስደውበታል። ከሌላኛው ሰው ደግሞ 17 ሺ ብር ተወስዶበታል። በዚህ መስመር ከቅርብ ጊዜ ወዲህ መሰል የዘረፋ ድርጊቶች እየተፈጸሙ መሆኑን ምንጮቻችን ገልጸውልናል።